አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደና ናቸው። ወይኔ ደና ነኝ። ፈኪ ለኢሳም ባጃጅ መግዛቷን ሰምታችኋል? አልሰማችሁም አይደል? እኔ ነግራችኋለሁ። ለነገሩ ሰምታችኋል፣ በጣም ብዙ ነበረ። እይተውና ፈኪ ለኢሳም እንግዲህ የሚገርም ባጃጅ ገዝታ ሰጠችው። ወይ ወይ ወይ ወይ ዘመዶቻችን፣ የማያልፍለት ድሀ ሀብታም ይጋብዛል ሲሉ በፊት እንደው ምን አይተው ነው ነበር ጉድፈኪ ጉድፈኪ ጉድፈኪ። ለነገሩ ስጦታ ፍቅር ይጨምራል ሲባል ሰምታ ነው። እና ጥሎሽ እየሰጠሽ ነው፣ ጥሎሽ እየጣለሽ መሆኑ ነው። ጊዜው ተገልብጦ የላሁን ሴቱ ሆኗል እኮ ጥሎሽ እየጣለ የሚያገባው። እንግዲህ አላህ ያጣምራችሁ አልል፣ የሌላ ሰው ነው ይሄ ሰው። ምን እንደምል ራሱ ለዱአ ራሱ ማይመች ሆነብኝ፣ የፈኪ ነገር ማለት ነው። ግን ደግሞ እሱ ያንን ያክል ባጃጅ ተሰጥቶት የተቀበለበት መንገድ ግን በጣም ነው የደበሬ ማለት ነው። ጉልበቱ ላይ ቁጭ አድርጎ እንደ ተራ ነገር ነበረ እንትን ያለው ማለት ነው። ባጃጅ ስላችሁ አይደናገራችሁ። አይፎን ስልክ በእኛ ሀገር ዋጋ ከመቶ ሰላሳ አምስት እስከ ሁለት መቶ ሺህ ብር ነው ያለው። ከሰው ላይ ከሆነ እስከ መቶ ሰላሳ አምስት አዲሱ ከሆነ ግን መቶ ሀምሳ እና ሁለት መቶ ሺህ ይፈጃል ማለት ነው እና ይህን ያክል ይሄ ማለት ደግሞ ባጃጅ ይገዛል ባጃጅ ይገዛል ማለት ነው። እና ባጃጅ ፊኛ ምናምን አድርጋ ፒፒፕ እያለች ብትመጣ ልታካብዱ ትችላላችሁ። ግን አይፎን ሲሆን ትንሽ እቃ ስለሆነች ያን ያክል የምታወጣ አይመስልም። እና ያን ያክል ስጦታ ሰጥታው ግን ኖርማል ነበረ። እሱ አቀባበሉ ያን ያክል እንትን አላለም። ግን እንደዛ አይደረግም። የምር በጣም ደስ ሊልህ ይገባ ነበር። በጣም ልታመሰግናት ይገባ ነበር። ግን እንደ ተራ ነገር ነበረ የቆጠርከው። ያ ነገር ትንሽ ደብሮኛል። ከዛ ውጭ ደግሞ ይሄ ቪዲዮ መጫን የነበረበት በፈኪ ቻናል ነበረ። ግን በቃ ፈኪ ሁል ጊዜ እሰው ቻናል ላይ ነው ቪዲዮ ስትሰራ ማያት፣ በራሷ ቻናል አትሰራም። በራስሽ ቻናል ለምንድነው ነው ማትሰሪው? ለምንድነው በራስሽ ቻናል ቪዲዮ ማትለቂ? ማለት ሰዎች ጋር አትስሪ አይደለም። ሰዎች ጋር ስትሰሪ ቢያንስ ለእነሱ አንድ ስሰሪላቸው፣ እነሱ ደግሞ ለአንቺ አንድ መስራት አለባቸው። የሰው አፍ ፈርቼ ስድብ ፈርቼ ኮሜንቶችን ፈርቼ ብትይ አያስማማም። ለምንድን ነው ኮሜንቶች አንቺ የምትሰሪውን አይተው እንጂ የሚሳደቡት አንቺ ቻናል ላይ ስለተጫነ ወይም ሌላ ሰው ቻናል ላይ ስለተጫነ አይደለም። ምግባርሽ ካላማራቸው ኢሳምም ጋር ብጭኝ ኢሳም ጋር ገብተው ይሰድጉሻል፣ አሚርም ጋር ቢሆን ይሰድጉሻል፣ ሌላም ቦታ መጥተው ይሰድጉሻል። ነገር ግን ስራ እስከሆነ ድረስ ደግሞ እሰቡት፣ የእናንተ አዲስ አበባ ያላችሁ ተባሮች የአብዛኞቻችሁ መተዳደሪያችሁ ዩቱብ ነው። አሁን እዚህ ወሎ ጋ ብትመጡ ስራ እየሰራን ነው፣ እንደ ትርፍ ነው የምናየው። እኔ ቻናሌ ሲዘጋ ባለፈው ያልደነገጥኩት ለምንድን ነው? ዩቱብ ትርፍ ስራዬ ነው። በቃ ደስ ይለኛል ዩቱዩብ ላይ የምሰራው ነገር እሰራለሁ። ከዛ ውጭ ግን ቋሚ ስራዬ አይደለም ዩቱብ ቢዘጋ እኔ አይቸግረኝም። ለምን እኔ ሌላ ስራ የምሰራ ሰው ሰውነኝና ማለት ነው። እና ብዙዎቹ ዩቱበሮች ግን እንደ መተዳደሪያ ቋሚ ስራቸው ነው። ስለሆነ አንቺ ቋሚ ስራሽ እስከሆነ የቤት ኪራይ የምትከፊው ኑሮሽን የምትኖሪው ምን የምትዩ በዚህ እስከሆነ ድረስ ግዴታ ይሄንን አንቺ ቻናል ላይ የሚጫን ቪዲዮ መስራት አለብሽ። አሁንማ በቃ ሌላ ሰው ጋር ነው የምትታየው እንጂ አንቺ ቻናል ስንት ጊዜው ከቆመ እና የምትሰሪውን ስራ ማሳመር እንጂ የሰውን ኮሜንት ጥሩ እንዲያደረግልሽ የሚያደርገው ከቻናልሽ ላይ ቪዲዮ አለመልቀቅ አይደለም። ስለሆነ አንድ መልክቴ ነው ራሰሽ ቻናል ላይ ጫኝ ማለት ነው። እና ኢሳም ግን የምር እንደዛ ያክል ብር የወጣበት አይፎን ሰታህ የተቀበልክበት መንገድ ደስ አይልም። እኔ በነገራችን ላይ ይህን ያክል ባወጣ እናቴን ሀጅ ያስደርግበታለሁ እንጂ የምር አላደርገውም። እና በጣም ጥሩ ልባለሽ ይሄን ማውጣትሽ በራሱ ደስ ይላል ግን ያው ራስሽ ቻናል ላይ እናንተም ብትሆኑ አብራችኋት የምትሰሩት ራሷ ቻናል ላይ እንድትጭን ብታረጓ ታሪፍ ነው ብዬ አስባለሁ። ከዛ ውጭ ዩትዩብ ማለት ነው፣ የአዲስ አበባ ዩትበሮች እስከ ቡታጅራ ድረስ ያየሁት ነገር ምንድነው፣ ሆነ ሰዓት ላይ ፍቅር ፍቅር ፍቅር ፍቅር ይሆናሉ ይፋቀራሉ። ሆነ ሰዓት ላይ ጸብጸብጸብጸብጸብ ይላሉ። ከዛ ሆነ ሰዓት ላይ መለያየት መለያየት መለያየት ነው። አሁን ያልተለያየ የለም ማለት ነው። ለምሳሌ ሚፍታህ ከናዲ ኢብሮ፣ ከነባ ፈኪ ካህሙ እና አላዛር ምናምን በቃ ወደ ታች ራሱ ወደ ቡታጀራ የምትሄዱ ሁሉም ተጣልተዋል ማለት ነው። ከዛ ቀጣይ ደግሞ አዳዲስ ሰው ይዘው ብቅ ይላሉ፣ እና የሆነ የተጠና አንዱ አንዱን እያየ የሚሰራው ስራ ነው የሚመስለኝ። በቃ የሆነ ተያያዥነት ያለው ነገር ነው እና አሁን ይህን ሰሙን በቃ በማስታረቅ ላይ ነን። ሶፊ ራሱ በሁለት በፍቅር የተጎዱ ሰዎች ነባናሶፊ ሶፊ አንድ ቤቱ ነው ሀዘናቸው እየተወጡ ይገኛሉ። በቃ እየተዛዘኑ ነው ያሉት። አሁን ላይ ሶፊ ያው ነባን እንትን እያለች ነው እየመከረች። እንግዲህ ቻዩ ዱኒያ እንዲህ ነው፣ አዱኒያ ብላሽ ወላ መከደ ወላ ፊራሽ እያለቻት ነው ማለት ነው። እና ፈኪ ብዙ ሰው የሚሰድብሽ በራስሽ አመጣጥ ነው። እኛ ራሱ እኛ ሁን የሆነ ቆጭኝ እሱ ሲሰጩ እንደዛ ሰፍ ብሎ ተቀብሎ አመሰግናለሁ አለማለት ግን ደግሞ አንዳንድ ጊዜ ራስሽን አውርደሽ የትም ቦታ እንደዚህ ነው፣ ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል የኛ ሀገር ሰው። እና ራስሽ ነሽ ራስሽን አውርደሽ የመጣሽው። በእርግጥ ድራማም ሊሆን ይችላል። አሁን ላይ አንዱ ሰው አይፎን ከገዛ አረ እንትና ልስጠውና ቪዲዮ ልስራበት እያል እንሰራለን፣ ሰርተንም እናውቃለን። እና ምናልባት እንደዛም ሊሆን ይችላል። ቢሆንም ግን ሁሉም ቦታ ላይ ራስሽን የሚያወርድ ነገር ባትሰሪ አሪፍ ነው። በቃ ራስሽን ዝቅ የሚያደርግ ነገር ባታደርጊ ጥሩ ነው። አንዳንድ ጊዜ የትም ቦታ ላይ ራስሽን አስከብሮ መምጣትን የመሰለ ነገር የለም። ራስሽን ስታከብሪ ነው ሰዎች የሚያከብሩሽ። ራስሽን ካወረድሽ ራስሽን ካዋረድሽ ደግሞ ሰው የሚያዋርድሻል ያወርድሻል። እና ለራስሽ ክብር ስጪ፣ ስራሽን ስሪ፣ የራስሽን ቻናል አሳድጊ። በቃ አንቺ አሁን ጥሩ ተከፋይ ነሽ። ሁሉም ዩቲዩበሮች ጥሩ ተከፋዮች ናችሁ። ከሀያ ሺ ሰላሳ ሺ እና ከዛ በላይ ነው እይታ የሚታይላችሁ፣ ያ ማለት እንግዲህ አምሳ መቶ ሺህ ሁለት መቶ ሺህ ከዛ በላይ ክፍያ ይከፈላችኋል ማለት ነው በወር ስለሆነ፣ በተከታታይ ስራዎችሽን እየሰራሽ ቤተሰቦችሽንም ማገዝ ትችያለሽ፣ ራስሽንም ዝንጥ ብለሽ መኖር ትችያለሽ። አረብ ሀገር ያሉ እህቶች ናቸው አሁን ብዙ ዩቱበሮችን የሚያግዙት የሚረዱት ግን ከአረብ ሀገር ካሉ እህቶች በላይ ምንም ሳይለፉ ሻይ ቡና እያሉ ምን እያሉ ዩቲዩበሮች የእነሱን ክፍያ ያገኙታል። ያውም ቀልደው ሰርተው ማለት ነው። የትን ቦታ ቀልደው ሰርተው ያገኙታል። እና የዩቲዩብ ክፍያ እንደአሁን እይታ እንዳላቸው ሰዎች የሚከፈለው ክፍያ የሚከፈለው ሰው የለም። እና ጥሩ ተከፋይ እንደመሆናችሁ ለምንድን ነው እንትን የምትሉት? ግን የሆነ ችግር ሲገጥማችሁ ሩጣችሁ የአረብ ሀገር ሰውን የምትጠይቁት? የምር ይደብራል ማለት ነው። ማለት የሆነ መረዳት ያለባችሁ ነገር ሊኖር ይችላል፣ ሊመጣ ይችላል። በጣም ከባድ ችግር ደርሶባችሁ ሊሆን ይችላል እንጂ በተራው በትልቅ በትንሹ ነገር ግን አረብ ሀገር ያሉ እህቶችን አትመልከቱ። ለምን የእናንተ ክፍያ ከነሱ እጥፍ እጥፍ ስለሆነ ስለምናውቀው ማለት ነው። ከዛ ውጭ ደግሞ ተያያዥ ስራዎችን ለመስራት ሞክሩ። አንድ ነገር ላይ ስግጥ አይባልም እኮ፣ በቃ ዘወሮር እያላችሁ ስራ ለመስራት ሞክሩ ነው። ከዛ በተረፈ የዛሬው መልዕክቴ ዩቱብ ላይ ስለ ስድብ ሲነሳ ቅድም እንትን እዛ ላይ መሰላችሁ የዛሬ ስድስት ዓመት ምናምን እኛ ዩቱብ ስንጀምር ቤተሰብ ጋር ሳይቀር ትልልቅ ሰዎች መጥተዋል። ቻናላችንን እንድናውቁም እዛ ላይ መስራት ባሎቻችን ደግሞ ኧረ መፍታት ነው እንደዚህ ከሆኑ እስኪባል ድረስ ብዙ ተፋልጠንበታል። ያውም እኛ አደባችንን ይዘን እንዲህ ሆንድ ጋር ተለጣጥፈን ምናምን ምናምን፣ አይደለም እኮ አደባችንን ይዘን አለባበሳችንን አሳምረን ምናምን ለሰራ ነው፣ ሁላ ብዙ አልፎብናል። አሁንማ ምንም አሁን እኮ ተለመደ። እንደውም ይሄ ሸሪአ የሚያጫውተው ሁሉ ብዙ አሊም ነኝ የሚለው ሴት ሁላ እንደዚህ የሚለጣጠፉትን ነው የሚከታተለው፣ ገብቶ ማሻአላህ የሚለው እንደዛ ነው። እና አሁን ላይ ምንም የለባችሁ እኮ እናንተ ስድብም የለባችሁ ወቀሳም የለባችሁ ምንም የለባችሁ። የእኛ ጊዜ ላይ ግን በጣም ብዙ ከባድ ጊዜ አሳልፈናል። እና የእናንተ ኮሜንት ሰበረኝ፣ ኮሜንት እንትናለኝ። ይሄ የምር አያስሄድም፣ ይሄ ሰነፍ ነው። ፈኪ ግን የምር ለወንድ ጥሎሽ መስጠት ከተጀመረ ሴቱ በጣም ከባድ ነው። በቃ እኔ እኮ አሁን ለዱዐ እራሱ አልመቸኝ ያለ አንቺ ነገር፣ ምን ልበልሽ? ገሶ ያርግሻል ይክራም አለች። ነገሩ አይታወቅም። ሁለተኛ ሚስት ወንድ ልጅ በአንድ አይረጋም። ኢክራም የመጀመሪያ ሚስቱ ብትሆን ሁለተኛም ሊያገባሽ ይችላል። አይታወቅም ሚስት። እንግዲህ ወደፊት ያለውን ነገር ወደፊት እናየዋለን እንሻአላ እና አላህ እንግዲህ አላህ አገራችንን ሰላም ያርግልን፣ አላህ ያዋደን፣ አላህ ያፋቅረን እንሻአላ። በቀጣይ ቪዲዮ ይዤ እስከመጣ ድረስ ሰላሙ አሌይኩም ወረህመቱላሂ ወበረካቱ።